ሌላ አሁን ጥያቄ አለኝ። እኔ አሁን እናንተ ኢየሱስን ብትሳደቡ አልናደድም። አሁን ለምሳሌ በእስልምና መሐመድ አንድ ነገር ተነካ ብለው ከተማውን ሁሉ ሰዎች ይበጠብጣሉ። ይሄ እንኳን ጥያቄ አይፈጥርም። ለምን እውነተኛ የሆነውን ነገር ቢሰድብ ሰው ራሱ ይፈርድበታል ብዬ ነው ማምነውና ይሄን ነገር እንዴት ታውታላችሁ? ለምሳሌ በፈረንሳይ የሆነ እንደ ስዕል ስለው ማመድ እኮ ሰው ነው ወይ ሙሴም ሰው ነው። እንደዛ ሁለቱንም እኩል አርገን እንደምን ከተን ቢያንስ ቢያን ሙሴ ተሰደበ በየኔ አለበሳጭም። እግዚአብሔር እንዴታውታላችሁ እግዚአብሔርም ቢሰደብ አንድ ሰው ጣጣ ይላም ራሱ ይፈርድበታል እኮ ምን ችግር፣ እንጂ እግዚአብሔር ለሰደበ ሰው ይገደል ብናምን የሚባል ነገር የለም፣ ተገቢ አይደለም። ለእስራኤል ይሄን ያህል ህግ ተሰጥቷቸዋል። እኔ ማለቴ አሁን ነቢይ ለምትባለው መሐመድ እና ነቢይ ለሚባለው ሙሴ እንደው ስናነጻጽረው ማለት ነው። የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል። ማህበርም ሁሉ የውገሩት መጻተኛ ወይንም የአገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል ይላል። ምን ትላለህ? ትገለዋለ እግዚአብሔር የሰደበ ስም በዛ በእስራኤል ህግ ውስጥ ነው። አሁን አንተ እንትን ብትል የተለያየ አመለካከት ውስጥን ያለ ነው። በዛ ህጉ መሰረት እዛ በራሳቸው ከተማ ውስጥ እንደዛ ሊያረጉ ይችሉ ዘንድ ተፈቅዶላቸዋል። ያ ሌላ ነገር ነው ነበረ አሁን እኮ መሰለ ተፎካካሪነት ያለ ይመስለኛል አሁን በጎሳ መሀከል የተፈጠረ

መጽሐፉ ላይ ስንሄድ ጊዜ ግን እግዚአብሔር የሰደበ ሰው ይገደላል ይሳል ይገደል። ነብይን የሰደበ ግን ይገደል ይላል። አ እንቲ ነብይ አንድ ነብይ ስለተሰደበ ብቻ በጣም ብዙ ሰው ገሏል። እግዚአብሔር እና አላሳየህም እና አላሳየህም ያው እነዚህ ጋር ኤልሳ የሚባል ነብይ ታውቃለህ አይደለ? ይሄ ኤልሳ በጣም ተአምራትን ያደረገ ነብይ ነው። ኤልሳም እንደተናገረው ነገር ውሃው እስከዚያ ድረስ ተፈውሰዋል አለ። ከዚያም ወደ ቤቴል ወጣ፣ ኤልሳ ማለት ነው። በመንገድም ሲወጣ ብላቲኖች እንግዲህ፣ ህፃናት ልጆች ከከተማ የተወጥተው፣ አንተ መላጣ ውጣ፣ አንተ መላጣ ውጣ፣ አንተ መላጣ ውጣ ብለው አፌዙበታል። ምን አደረጉበት? ታፊዙበት ህጻናት ልጆች። ይሄ ሰውዬ ይዞሮ በእግዚአብሔር ስም ዲረግማቸው ነው። ከዛ እግዚአብሔር ምን እንደሚያደርጋቸው ህጻናቶቹ እናያለን። ዞርን ብሎ ያያቸው ስም ረገማቸው አለ። ከዚያስ ከዱርም ሁለት ድቦች ወጥተው ከብላቴኖቹ 42 ሰባበሯቸው አለ። ተበልከት አንድ ነብይ ይሰደባል፣ ያ ነብይ በእግዚአብሔር ስም ይረገማል። ህጻናት ልጆችን እግዚአብሔር እነዚህ ህጻናት ልጆች 42 ህጻናት ልጆች ተሰባብሮ ገደለ። ኦኬ፣ ታዲያ ዛሬ ለምን ሲረግሙ አክሽን የወሰደው ማን ነው? ራሱ እግዚአብሔር ነው ነው። ኤልፋ ግን ሄዶ እነሱን ሊደበድበ አልሞከረም። አሁን እኮ አንድ ማየት ያለብህ ምንድን ነው? ሌላ አሳይሃለሁ፣ ሌላ አሳይሃለሁ። ወይ ብላቶ ፍልስጤማውያኖችን ነብዩ ዳዊት በድሎ ልታቸውን ሁሉ ሰልቧቸዋል፣ ቆርጧቸዋል። ላሳያሱ ነብይ ማለት ዳዊት ነብይ እንደሆነ ታውቃለህ አይደለ? ንጉስ ነው አረ ነብይ ነው ነብይ እንደሆነ ብላሳይ እችላለሁ ነው ከፈለህ ነብይ እንደሆነ ቃል በቃል ተቀምጧል አዲስ ኪዳን ላይ ነብይ እንደሆነ ዳዊት ነብይ ነው ብሎ ቃል በቃል ተቀምጧል። ይሄ ነብይ የ200 ሰዎችን ገድሎ ፍልስጤማውያኖችን ብልታቸውን ቆርጦ ሚስት አግብቶበታል። ምን አደረገ መሰለህ? ዳዊት አ አንዲት ልጅ ይወዳል፣ የሳኦልን ልጅ ማለት ነው። የሳኦልን ልጅ ይወዳል፣ ሚልኮል ነው ምናምን የምትባለው ከዛችን ልጅ ለማግባት በፈለገ ጊዜ አባቷ ጥሎሽ እፈልጋለሁኝ አለው። ጥሎሽ እፈልጋለሁኝ። ጥሎሹ ምንድን ነው ደግሞ? አባቷ ኤልሳ የመቶ ፍልስጤማውያኖችን ብልት ቆርጠህ ማምጣት ነው አለ። ይሄ ነው ጥሎሽ። ለክርስትና ሴት ልጅ መህር ወይንም ጥሎሽ አላት። መህሩ ግን ወይንም ጥሎሹ ብልት ነው። ሁለት መቶ ብልት እፈልጋለሁኝ አለው። ይሄ ነቢይ ምንም አልተቃወመም። የእግዚአብሔር ነቢይ ቀጥታ ሄደና ከፍልስጤማውያኖች መቶ ነበር ግደልና፣ የመቶ ሰው ብልት አምጣ ነበር የተባለው በቃ ሁለት መቶ ብልት ቆረጠ ይላል። በአንደኛው ትርጓሜ መጽሐፍ ላይ በሌላው ላይ መቶ ይላል። ችግር የለው። የመቶ ፍልስጥ ፍልስጥማያኖችን ወይም የሁለት መቶ ፍልስጥ መያኖችን ገድለና ብልታቸውን ቆርጦ አምጥቶ ለአባቱ አስረክበ እየቆጠረ ይላል ቃል በቃ እየቆጠረ አስረክበና በቃ ልጁን ዳረው። ዳዊት ሲፎክር ምን ይላል መሰለህ? በመቶ ፍልስጥ ፍልስጥማያን ሸለፈት ያገባት ሚስጠያ እያለ ይናገራታል ይላሳይ በሸለፈት ያገባት ሚስት እያለ ይናገራል። ይህን ጥቅስ ነው፣ በጣም ይገርመኛል። እንዳይለ እስኪ አስበው ነቢይ ሆኖ የሰው ልጅ ቆርጦ ሲያገባው ማለት ነው። ያውና ዳዊትም ወደ ሳኦል ልጅ ወደ ያውስቴ በመቶ ፍልስጤማውያን ሸለፈት ያጭዋትን ሚስቴን ሚልኮንን ስጠኝ ብሎ መልእክተኞችን ሰደደ ይላል። ምንድን አላ ክድሉ ነብይ የሆነው መቶ ፍልስጤማያኖችን ብልታቸውን ቆርጦ በዚያ ሚስት ሲያገባ ይሄ ነብይ ማለት ነው። እኔ አንድ ሰው ነበር ይገደ ለ አንድ ሰው ሳይ መቶ ሰው ነው የሰጠው። አሁን እንግዲህ ጌታ ኢየሱስ ከመጣ ወዲያ የተናገረውን ነገር ነው ማየት ያለብን። በዛን ጊዜ ብዙ ነገሮችን ሰዎች ከአመጻቸው የተነሳ ፍቺ እንኳን ተፈቅዶላቸው ነበር። ጌታ ኢየሱስ ከመጣ ግን አንድ አንድ